ሰላም ጠና ስትልኝ አድማጭ ተመልካቾቻችን፣ ይህ የደሴ ዙሪያ ወረዳ ቴሌቪዥን ፕሮግራም ነው። ማርች 8 ዓለም አቀፍ የሴቶች ቀን በተለያዩ ዝግጅቶች በደማቅ ሁኔታ ተከበረ ፈጣን እና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል መሪ ቃል በሀገራችን ለ49ኛ ጊዜ በክልላችን ለ30ኛ ጊዜ የሚከበረው ማርች 8 ዓለም አቀፍ የሴቶች ቀን በደሴ ዙሪያ ወረዳ ሴቶች ህፃናትና ማህበራዊ ጉዳይ ጽፈት ቤት አዘጋጅነት በደማቅ ሁኔታ ተከብሯል በዓሉ በደሴ ዙሪያ ወረዳ በቀሊና 012 ቀበሌ ሁሉም ሴቶችና የሴት አደረጃጀቶች እንዲሁም ተማሪዎች በተገኙበት የተከበረ ሲሆን የበዓሉን የመክፈቻ ንግግር ያደረጉት ወይዘሮ ተስፋነሽ መልስ የደሴ ዙሪያ ወረዳ ሴቶች ህፃናትና ማህበራዊ ጉዳይ ጽህፈት ቤት ኃላፊ ሲሆኑ የበዓሉን ታዳሚያን እንኳን ለማርች ስምንት ዓለም አቀፍ የሴቶች ቀን በሰላም አደረሳችሁ በማለት በዓሉ በማፀንጫፍ በር ካንሰር ምርመራ በሌማት ትሩፋት ጉብኝትና በተለያዩ ዝግጅቶች እንደሚከበር አስረድተዋል። ሴቶች ከዚህ በፊት የነበረባቸውን ጫና ለማስወገድና ኢኮኖሚያዊ ተጠቃሚነታቸውን ለማረጋገጥ ይህ በዓል ከፍተኛ እገዛ እንዳለው በመጥቀስ በቀጣይነትም ሴቶች ያልተሻገሯቸውን ጫናዎች ለማጥፋት በሁሉም ዘርፍ ጠንክሮ መስራት እንደሚገባቸው ያሳሰቡት ደግሞ ወይዘሮ ሩት አስፋ የደ የደሴ ዙሪያ ወረዳ ብልጽግና ቅርንጫፍ ጽፈት ቤት አደረጃጀት ዘርፍ ኃላፊ ናቸው። በበዓሉ ላይም ተማሪዎች የሥነ ጽሁፍ ዝግጅት ያቀረቡ ሲሆን የጤና ጽፈት ቤት ተወካይም ለበዓሉ ታዳሚ ሴቶች ስለ ማህፀን ጫፍ በር ካንሰር የቅድመ ምርመራ ትምህርት በመስጠት ከታዳሚ ሴቶች ለተነሱ ጥያቄዎች ምላሽ ተሰጥቷል። ብዙ ነገሮች አሉ። እነሱን እነሱን ነገሮች አሁን እናንተ ሴቶች የሴቶች ጉዳይ እንደመሆናችሁ ቢያንስ ቀበሌው ጋር እየተቀራረባችሁ መብራት እንዲገባ አድርጋችሁ የሆነ በቃ አገሪቱን አገር አገር እንድናስመስላት ሴቶች በሴቶች ላይ ያለን ድርሻ ይሄ ጥሩ ነገር ይመስለኛል። እና አጠናካሪ እንፈልጋለን፣ መስመር ሰጪ እንፈልጋለን። ለተለያዩ የሴቶች አደረጃጀቶችና ሴቶችን ለደገፉ አካላት የምስጋና ምስክር ወረቀት የተሰጠ ሲሆን በዓሉ በውይይት በማህጸን ጫፍ ካንሰር ቅድመ ምርመራ እና በሌማት ትሩፋት ጉብኝት በድምቀት ተከብሯል። ዜናው በዚሁ አበቃ። ሰላም ጤና ይስጥልን።